ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። በዚህ ሰዓት ላይ መነሳት ያለበትን ሁለተኛ ጉዳይ እናንሳው። የትሬንት አሌክሳንደር አርኖልድ እና የሊቨርፑል የመጨረሻ የውድድር ዓመት ነው ወይ? ከሆነ ሊቆጨው ይገባል ወይ? ሊቨርፑልስ ይህንን ወደ ሪያል ማድሪድ የሚደረግን ዝውውር ለማስቀረት የእውነት አቅም አለው ወይ? ትሬንት አሌክሳንደር አርኖልድ ወደ ሪያል ማድሪድ እንደሚሄድ በሪያል ማድሪድ እና በአርኖልድ ሰዎች መካከል ስምምነት ላይ እንደተደረሰ ከተነገረበት ጊዜ አንስቶ ተስፋ በመቁረጥ የወቀሱት የሰደቡት፣ የእውነት ያልሆነ ግን ይሂዳ የሚል ቃል ያወጡ ብዙ ሰዎች አሉ። ይሂዳ የምትይው ዓይነት ሰው አይደለም ትሬንት አሌክሳንደር አርኖልድ። ምኞትሽ ባሄድ ነው፣ ምኞትሽ ለተጨማሪ የውድድር ዓመታት የሊቨርፑልን ማሊያ እየለበሰ የሚገርመውን አገልግሎቱን እየሰጠ እንዲቀጥል ማድረግ ነው። ወይም ሲቀጥል ማየት ነው። ምኞትሽ ግን ሊሂድ ብሏልና ምንም እንዳይማይመስልሽ ማሳየት ሰውነት ነው። ሰው መሆን ይሂዳ ሄድ በቃ ጠረግበል እንዲሁም ምናምን ላለል ፍቅር ላይ ያለቀስሽ እኮ ሂዳ ምናምን የምር ሊሆን አይችልም። ገብቶሻላል እና እንደዛ አይነት ነገር ነበረው። ለትሬንት አሌክሳንደሮ መጀመሪያ ዜናው በቃ ቡም ያደረገ ጊዜ በኋላ ውይይቶች ነበሩ። ውይይቶቹ ምንድናቸው የነበሩት? የቱ ይሻለማል ይሄ ልጅ የሚል ነው እንደ ስቴቨን ጄራርድ ወይስ እንደ ስቲቭ ማክመነመን ይሻለማል የሚል ነገር ደግሞ ሲነሳ ነበር እድሜ ልክ ለዘለ አለም የሊቨርፑል ታማኝ የሊቨርፑል የምንጊዜም ጀግናና ሌጀንድ ተብሎ መጠራት ይሻለዋል፣ ወይስ ስቲቭ ማክማነመን ከሊቨርፑል ወጥቶ ሪያል ማድሪድን ከተቀላቀለ በኋላ የተረሳውን አይነት መረሳት እንደ ጄራርድ አለመታየት ይሻለዋል። ይሄ ነው ምርጫው አስቀምጠውለት የነበሩት እነ ጂሚ ካራገር ሀሳቡን እንዲቀይር በዚህ ሀሳብ ደንገጥ ፈራ ተባ እንዲል ተፈልጎ ነበር። በኋላ ተጎዳ። በኋላ ነገሩ እየቀዘቀዘ እየቀዘቀዘ እየቀዘቀዘ መጣ። የማይቀር ይመስላል። በመሃል ምን ተለወጠ? ስቲቨን ጄራርድን መሆን ይሻላል ወይስ ስቲቭ ማክማናመን ተብሎ ምርጫ የቀረበለት አርኖልድ ምንም አላለመሱ ተጎድቷል። ከሜዳ አርቋል። አርኖልድን በተመለከተ አርንስሎት ይናገራሉ። አርኖልድን በተመለከተ አንበሉ ቨርጅል ቫንዳይክ ይናገራል። አርኖልድን በተመለከተ የቀድሞ የሊቨርፑል ተጫዋቾች ሊያወሩ ይችላሉ። አርኖልድ ግን ዝም ያሉ ምንም እየተናገረ አልነበረም። ግን አንድ ነገር ተለወጠ። ከሱ ጋር በዘንድሮ የውድድር ዓመት መጨረሻ ላይ ውላቸውን ከሊቨርፑል ጋር የሚጨርሱ ሁለት ታላላቅ ተጫዋቾች ከሊቨርፑል ጋር ኮሚትመንታችንን እንቀጥላለን ተስማምተናልም አሉ። መሐመድ ሳላህና ቨርጅል ቫን ዳይክ ከሊቨርፑል ጋር የሁለት ሁለት ዓመት ኮንትራት ተፈራረሙ። ሶስቱን ተጫዋቾች በአንድ ጊዜ በነፃ ውላቸውን ስለጨረሱ ያጣል ተብሎ የተሰጋለት ሊቨርፑል ሁለቱን ማቆየቱን እርግጠኛ ሆነ። ሶስተኛው ሰው በዚህ የማህመድ ሳላህና የቨርጅል ቫንዳይክ ውሳኔ ምንም አይነት ተጽዕኖ አያድርበትም ብሎ መናገር አይቻልም። እኔም ልቆይ ይሆን እንዴ ሊል ይችላል። ሊቨርፑል አላረፈም። ሊቨርፑል ይሞክራል። በር ያንኳኳል። ለሰዎቹ ይደውላል። ጠርቶ ያነጋግራል። ሄዶም ያወራቸዋል። እንነጋገር፣ ቢቆይ ይሻላል፣ ባሄድ ይሻላል። በሊቨርፑል ቤት ውስጥ ያለው ፕሮጀክት አርኖልድን ታላቅ ይበልጥ የሚያደርግ ነው ይላል እና የዚህን ዓመት ኮንትራት ፈርሙ፣ አራት ዓመት ላስፈርማችሁ፣ ጥቅማችሁ ይሄ ይሁን ይላል። የአርኖልድ ተወካዮች ደግሞ የራሳቸውን ሀሳብ ያስቀምጣሉ። ከሊቨርፑል ጋር የምንቆይ ከሆነ የምንፈልገው ይህንን፣ ይህንን፣ ይህንን እና ይህንን ነው ይላሉ። አይ ይሄ በዛ። የለም አልበዛም። እሽችልተው ባይሆን ይህንን ጨምርና ተውልኝ። ድርድር ነው በአርኖልድና በሊቨርፑል ሰዎች መካከል ድርድሩ ተደጋግሞ የተደረገ ነገር ግን ተደጋግሞ ቢደረግም በስምምነት መቋጨት አልተቻለም። ልዩነታቸው ትንሽ ሰፋ ያለ ነው። ከዛ በተጨማሪ ደግሞ እንደገና ትሬንት አሌክሳንደር አርኖልድ አንድ ህልም አለው። በአደባባይ እየተናገረው በጣም የሚያጓጓው ህልም አለው። ህልሙ ምንድን ነው? የመጀመሪያው ባሎንዶርን የሚያሸንፍ ፉልባክ መሆን እፈልጋለሁ ነው። ይሄ ነው ህልሙ። ከሊቨርፑል ጋር ኦልሞስት አንዳንዴም ቢሆን ሁሉንም ዋንጫዎች አሸንፏል ከሊቨርፑል ጋር ዋንጫዎችን አንዳንዴም ቢሆን ስልሽ አንዳንዶቹን ከአንድ ጊዜ በላይ አሸንፏል። ግን ቢያንስ ሁሉንም ቢያንስ አንዳንድ ጊዜ አሸንፏል ለማለት ግን፣ ትሬንት አሌክሳንደር አርኖልድ ባሎንዶርን የማሸነፍ ህልሙን አላጠጋጋም። እንኳን ሊሆን ባሎንዶር ለማሸነፍ ህልም ያለው የእግር ኳስ ተጫዋችነት ዘመኑ ከማብቃቱ በፊት የመጀመሪያው ባሎንዶርን ያሸነፈው ፉልባክ ትሬንት አሌክሳንደር አርኖልድ ተብሎ እንዲጠራ እና ያ ሲባል መስማት እዛ ጋላ ውስጥ በቃ መገኘት፣ በክብር መቆም፣ መልእክት ማስተላለፍ ምናምን የረጅም ጊዜ የልጅነት ህልሜ የነበረ ይህንን አሳካው ከጋረው ሆኜ ከጋር ያልኩት ወይ ሪያል ማድሪድ ወይ ሊቨርፑል ስለሚሆን ግን ምን ያስባል ትሬንት አሌክሳንደር አርኖልድ? ይህንን የመጀመሪያውን ባሎንዶር የሚያሸንፍ ፉልባክ የመሆን ህልሙን እውን ለማድረግ ከሊቨርፑል ይልቅ ሪያል ማድሪድ ቤት ውስጥ መቆየት የተሻለ ነው ብሎ ያምናል። ሪያል ማድሪድ ጋር ስትሆኚ ተጽዕኖ ከባድ ነው፣ ሌሎች ላይ ክለቡ የሚያሳድረው ተጽዕኖ የራሱ ተጫዋቾች፣ የራሱ አሰልጣኞች፣ የራሱ ሰዎች በክብር በአሸናፊነት በበላይነትና በመመረጥ መድረኩ ላይ እንዲቆሙ የማድረግ ጉልቤ ነው። አይደለም ሪያል ማድሪድ አይተናል። በነገራችን ላይ ሪያል ማድሪድ እና ባርሴሎና አስራ ሁለት አስራ ሁለት ባሎንዶር አሸናፊዎችን በማውጣት ቀዳሚና የኩል ክብር የሚጋሩ ናቸው። ከሊቨርፑል እስከ ዛሬ ድረስ ምን ያህል የባሎንዶር አሸናፊዎች ተመረጡ? ከሌሎች የእንግሊዝ ፕሪሚየር ሊግ ክለቦች የባሎንዶር አሸናፊዎች ምን ያህል ተመረጡ? ከዩናይትድም ሊሆን ይችላል፣ ከአርሰናል፣ ከቼልሲ፣ ከሲቲ ስትሂና ከሪያል ማድሪድ እና ከባርሴሎና የባሎንዶር ቁጥር ስትገቢ የሁለቱ ሀአራትም የባርሴሎና ና የሪያል ማድሪድ 12 አንዳንዶቹ ደጋግሞት ሊሆን ይችላል። ኦፍ ኮርስ ሜሲ ሮናልዶ፣ ሮናልዶ ሜሲ ነው በአብዛኛው ያሸነፉት። ሜሲ ስምንት ጊዜ ሲያሸንፍ ከባርሴሎና እየተባለ ነው አብዛኛውን ያሸነፈው። ክርስቲያኖ ሮናልዶ ሲያሸንፍ አንድ ጊዜ ከማንቸስተር ዩናይትድ ጋራ ነው፣ ሌላውን ከሪያል ማድሪድ ጋራ ሆኖ ነው የሚያሸንፈው። ስለዚህ ዩር ቻንስ ኦፍ ዊኒንግ ዶር ይጨምራል። ማንጋ ስቶኝ እነዚህ ክለቦች ጋር ስቶኝ ቺን ህልም በጣም ይፈልጋታል። ወደ ህልም ማሳካት ያቀርበኛል ብሎ የሚያምነው ሪያል ማድሪድን ነው። ስለዚህ ሪያል ማድሪድን መቀላቀል ይፈልጋል ልልሽ ፈልጌ ነው። ይሄ እንደተጠበቀ ሆኖ የእግር ኳስ ተንታኞች ደግሞ ምን ሀሳብ ያነሳሉ? በእርግጥ ሪያል ማድሪድን ቢቀላቀል ትሬንት አሌክሳንደር አርኖልድ ባሎን ዶርን ለማሸነፍ የተሻለው ተጫዋች የመሆን እድሉ እሱ እንደሚያስበው እሱ እንደሚገምተው ትልቅ ነው ወይ ብለው ደግሞ ይጠይቃል። ይህንን ሲያነሱ አሁን በላሊጋው ላይ እየፈኩ እየደመቁ፣ ገነው እየወጡ ያሉ ተጫዋቾች ያስቀምሱታል ወይ አሁን ያለውን ነገር ይዞ እየቀጠለ ካሄደ አሁን ያለውን ነገር እየቀጠለ ብቻ ሳይሆን እያሳደገ የሚመጣ ከሆነ የ17 18 ዓመቱ ጎረምሳ ላሚን ያማል እና ባሎንዶር መገናኘታቸው የሚቀር ይመስልሻል? ብርቱ ፉክክር ነው። እነ ጋቪ እነ ቤድሪ እንደዚሁ እነ ኩባርሲ ምናምን የሚያሳዩት አገልግሎት በጣም በጣም በጣም የሚደንቅ ነው። ለኩባርሲ ሬር ሊሆን ይችላል ከሚጫወትበት ቦታ አንጻር። ግን ሪያል ማድሪድ ቤት ውስጥ ያሉት እነ ቪኒሽ ጁኒየር የሚቀጥሉ ከሆነ እነ ኪሊያን እምባፔ እነ ጁድ ቤሊንግሃም በጣም ጠንካራ ነው ፍክክሩ የሚሆነው። በባሎንዶር አሸናፊነት ስምን ለማስጠራት እሱ ግን ያለ ትግል እንደማይመጣ አውቃለሁ፣ ለትግሉ ደግሞ ዝግጁ ነኝ ባይ እነዚህን ተጫዋቾች መብለጥ እነዚህን ተጫዋቾች መሻል እንዳለብኝ ይረዳለሁ፣ ግን ግዴለም ከሪያል ማድሪድ ጋር ልሆን ይላል። በቀደም ሊቨርፑልና ሌስተር ሲቲ ሲጫወቱ ሌስተር ሲቲ ከፕሪሚየር ሊጉ መሰናበቱን ያረጋገጠ ዕለት ሊቨርፑል መጀመሪያው አርባ አምስት ላይ በጣም ተቸግሮ አቅቶት ሁለተኛው አርባ አምስት ላይ በብቸኝነት አርኖልድ ጎል አግብቶ ደስታውን ሲገልጽ ከከዚህ በፊቱ በጣም በተለየ መንገድ ነው ደስታውን የገለጸው። ማሊያውን አወለቀ፣ ገላውን አሳየን፣ እየጮኸ ከፍ ባለ መጠን ያንባረቀ ደስታውን ገለጸ። ሊሰናበት ነው ወይስ ትችዋለሁ ሊል ነው አላሉ። ነገር እኔ አንድ አስተያየት አይቼ በጣም ገርሞኝ ነበር። ትቶ የሚሄድ ተጫዋች እንዲህ ደስታውን አይገልጽም ተብሎ አስተያየት ተሰጥቶ፣ እንዴት ነው ነገሮች የሚተረጎሙት ብዬ እንዳስብ አደረገ። አሁን እኔ ለምሳሌ በቃ አርኖል በሚቀጥለው የውድድር ዓመት የሪያል ማድሪድ ተጫዋች ይሆናል፣ መሆኑ አይቀርም ብዬ አምኜ የተቀመጥኩ ሰው ነኝ። የወጡትን ሪፖርቶች በደንብ እንዳነበበ ያንን የሚያስብል ነው አዎ ግን በቀደም ዕለት ግን ይሄ ሊለያይ ያለ ሰው ግን አልመሰለኝም። የእኔም ጥያቄ እኮ ነው፣ አሁን እነሱ ስላሉት ብቻ አይደለም። ምር ነው እንዴት አሁን ኳሁን የሊቨርፑል ተጫዋች ነው። ለሊቨርፑል ያለው ስሜት ይታወቃል፣ ምንም ጥርጥር የለው። ያደገበት ክለብ ነው እኮ ለመጀመሪያ ጊዜ ጎል አላገባ ማረ ላይ ልጅ። ሌላ ጊዜ ጎል ሲያገባ ደስታውን እንደዚህ ገልጾ አይተን አናውቅም አርኖልድን ግን በጣም ወሳኝ ጎል ነው ነፍናፊ አደለም ሰባ ምናምነኛ ደቂቃ ላይ ነው ተቀይሮ ገብቶ ነው ያገባው እና ደግሞ በዛ ጨዋታ ላይ ያው ሊቨርፑል ዋንጫ ማንሳቱ አይቀርም ምናልባት አቻ የሚወጣ ከሆነ ግን ብለን እናስብ ያው ነው ዋንጫ የሚያነሳበትን ጊዜ ያራዝማል ብሎ ነው ሊተረጎም የሚችለው ይኸውልሽ ማጓየር ባገባበት ደቂቃ አካባቢ አደለም ያገባው ገብቶ ላሱማ ገብቶኛለ ይልሽ አኒዡዋል ነው የደስታ አገላለጹ ያልተለመደ ነው ስለዚህ የመቆየት ፍንጭ ተደርጎ ይወሰዳል። እኔ ጥያቄ የሆነብኝ እኔ አሁን እውነት ለመናገር የመሄድ ሀሳቡን እርግፍ አድርጎ የተወሰው አድርጌ የወሰድኩት እኔ በቃ አሁን ከተወሰኑ ወራት አልኩኝ፣ እንደው ከተወሰኑ ሳምንታት በኋላ የሚለያዩ አይመስሉ ለእኔ የተሰማኝን ስሜት ነው። ይህንን ስሜት ተሰምቶ ለማንም ምንም አላልኩም። በኋላ ግን ማርክ ኦግደን የሚባል ሰው ኤስፒን ላይ የጻፈውን ጽሑፍ ሳየው ተመሳሳይ የሆነ ስሜት አለው። እኔ የምለውን ነገር እሱን ፊል አድርጎታል ልሱ ጽፎታል። እኔ አወራዋለሁ፣ የእኔ በመናገር ነው የእሱ በመጻፍ ስለሆነ ነው ልዩነቱ። ምክንያቱም አያያዝ ያሉብሽ ነገሮች አሉ። የመጀመሪያው የምታያያዥው አሌክሳንድር አርኖልድ ጎል ሲያገባ ለመጀመሪያ ጊዜ አይደለም። በነዛ ደጋግሞ ባገባቸው ጎሎች ውስጥ ደስታውን እንዴት ነበር የሚገልጸው? ከዚህ በላይ ወሳኝ የሆኑ ጎሎችን አስቆጥሮ ያውቃል። ነገር ግን መለያውን አውልቆ እንዲህ እንደበቀደሙ ሲሆን አይተነው አናቅም የበቀደሙ ግን ለየት ያለ ያልተለመደ ነው። ምናልባት ምናልባት የመቆየት ምልክት እንኳን አድርገሽ ባትወስጂው ወቀሳው ይሄዳለው ካለ በኋላ የተገባው የጥላቻ ስሜት ስላለ እስቲል በተመሳሳይ ፓሽን ውስጥ ነኝ ብሎ እነዛን የሚተቹትን እነዛ የሚሰድቡትን እነዛ የሚወቅሱትን በመሄዱ ያኮረፉትን ወይም ሊሄድ ስለሆነ ቅር የተሰኙትን ሰዎች ለማረጋጋት ነው ካልሽኝ ነው እንጂ፣ በባዶ ሰባ ምናምነኛው ደቂቃ ላይ ብቸኛውን ጎል ስላስቆጠረ። ሰባኛው ደቂቃ ላይ ጎል ስታገቢ ብቸኛው ስለመሆኑ እኮ እርግጠኛ አይደለሽ። ካለቀ በኋላ ነው ብቸኛ ብለሽ የምጠሪው እንጂ ገና ሀያ ምናምን ደቂቃ እኮ ልጫወቱ ነው። ሁለተኛ ጎል፣ ሶስተኛ ጎል፣ አራተኛ ጎል ሊኖር ይችላል። ዩካን ሴት በቃ ብቸኛው ጎል የምንለው እኮ አሁን ካወቅ ነው በኋላ ነው ውጤቱ አንድ ለዜሮ ማለቁ። የዛን ሰዓት ላይ ብቸኛው ጎል ምናምን ብሎ አይመስለኝ ለእኔ አይመስለኝ አሁን ሚኒንጉ ላይ ልንሳሳት እንችላለን። እኔ ማርኮ ግደንም ልንሳሳት እንችላለን፣ ግን ዘርዝ የሆነ አንድ ሚኒንግ ግን አለ። ሁለተኛ ሁለተኛ ላይ በምክንያትነት ያስቀመጥከው ነገር የበለጠ የሚገዛ ይመስለኛል፣ እኔ ሳሰበው፣ ምክንያቱም ከሊቨርፑል ደጋፊዎች ጋር የገባበት ሁኔታ ጥሩ አልነበር። የአርኖልድ ማሊያ እኮ እያቃጠሉ እኔ ነበር። ልክ ወደ ሪያል ማድሪድ መሄዱ በቃ የተረጋገጠ ዜና ነው በተባለ ጊዜ ለገንዘብ ብሎ ነው እኛ ትቶ የሚሄደው እንደገና ደግሞ ካለምንም ይሄ የኮንትራት ማፍረሻ ነው የሚሄደው ይሄ ለምን ሆነ ተብሎ በጣም ተቃውሞ ነበረ የዝውውር ሂሳብ እና የሚፈርስ ኮንትራት የለም በዛም ሊቨርፑል የሚያገኘው ጥቅም የለም በሚል እኮ አዎ ግን እነሱ ነው ማሊያቸውን ሲያቃጠሉ የነበረበትን ሁኔታ እኛም አንስተን ተነጋግረናልና የገባበት የነበረበት ስሜት ምናልባት ያንን ሊያበርድ አይደለም ስቲል እኔም በቃ በጥሩ ሁኔታ ውስጥ ነው የምገኘው ብሎ መልስ ሊመልስ ፈልጎ ሊሆን ይችላል የሚለውን ግምት ትንሽ እንድቀበለው ያደርገኛል። ግን እንዳልከው ከሌስተር ሲቲም ጋር ቢሆን ተሰናባሽ ተጫዋች የሚጠበቅ የደስታ አገላለጽ ግን አደለም። እኔ እኮ እሱ ነው እኮ ከዚህ በፊቱ የከዚህ በፊቱን እንትን ልማዱን ምናምን ስታየው ግን እስቲ ብቻ እኔም ገርሞኝ ነበር አስተያየቶቹን አይቼ። አሁን አንተም ስትናገረው በዛ መንገድ ሊተረጎም ይችላል ማለት ነው። በተለየ መንገድ የሚረዱም ሰዎች አሉ ብዬ እንዳስብ ያደረገኝ ነው። ግን እንዳልከው የሚሄድ ተጫዋች በዚህ አይነት መጠን ደስታውን ሲገልጽ አይተናናቅም ብለው የተናገሩም የጻፉም ሰዎች አሉ። ማሊያውን አውልቆ ነበረ የተለየ ደስታ ስሜት ውስጥ ነው የነበረው። ግን አሁን አርኖልድ ሊቨርፑል ቤት የመቆየት አዝማሚያ ነው ያለው ወይንስ ደግሞ የመሄድ አዝማሚያ የሚለውም ደግሞ ነው አሁን እያነጋገረ ነው። አሁን ሪያል ማድሪዶች እርግጠኛ ነን ይላሉ። ለምንጮቻቸው ሲናገሩ እርግጠኞች ነን ትሬንት አሌክሳንደር አርኖልድ ጆይን ያደረገናል። በቃ እርግጠኞች ናቸው እነሱ ወደኋላ የሚመልሰው ነገር የለም እንደውም ካርሎ አንቸሎቲ ከሪያል ማድሪድ ጋር ይለያያሉ። የካርሎ አንቸሎቲን መሰናበት ተከትሎ ወይ ዣቪ አሎንሶ ወይ የርገን ክሎፕ የሪያል ማድሪድ አሰልጣኝ ይሆናሉ። የርገን ክሎፕንም አፕሮች እያደረገ ነው ሪያል ማድሪድ። የርገን ክሎፕ ደግሞ ሪያል ማድሪድ አፕሮች ሲደረጉ ጥያቄያቸውን እያቀረቡ ነው። ሪያል ማድሪድን ማሰልጠን ደስ ይላቸዋል። ነገር ግን ሪያል ማድሪድን ለማሰልጠን የሚያስቀምጧቸው ቅድመ ሁኔታዎች አሉ። በተለይ የዝውውር ቅድመ ሁኔታዎች እገሌን እገሌን እና እገሌን ቡድኑን እንዲቀላቀሉ አብረውኝ እንዲገቡ እፈልጋለሁ አይነት ነገር ዣቪ አሎንሶን በተመሳሳይ ደግሞ እንደዚሁ ተመሳሳይ የሆነ ነገር አለው። ዣቪ አሎንሶ ከባየር ሊቨርኩሰን ጋር ተለያይቶ ሪያል ማድሪድን እንዲይዝ ይፈልጋል። አፕሮችም እየተደረገ ነው። ከሁለት አንዳቸው የሪያል ማድሪድ አሰልጣኝ ይሆናሉ። ካርሎ አንቸሎቲ ወደ ብራዚል ብሔራዊ ቡድን አሰልጣኝነት ይሄዳሉ። እዚህ ውስጥም ሁኔታዎችን በቅርበት እየተከታተለ እንደሆነ ሰምቻለሁ። ለምሳሌ አርኖልድ ዩርገን ክሎፕ ጋር ድጋሚ መገናኘት ለእሱ የተሰ ቢግ ፕላስ ምክንያቱም ከሱ እንዴት አገልግሎት ማግኘት እንዳለባቸው ያውቃሉ። ኢንቫይሮንመንቱ አዲስ አይሆንበትም። እነ ጁድ ቤሊንጋም አሉ። አሰልጣኙና የአሰልጣኙ ሀሳብ ምን እንደሆነ ያስረዳሽ ይሆናል እንጂ አታስረጁ አርኖልድን ቢግ ፕላስ ለእሱ እና ሲትዌሽኖችን ክሎዝሊ እየተከታተለ በእኔ እምነት ሽግግሩን ከሊቨርፑል ተጫዋችነት ወደ ሪያል ማድሬ ተጫዋችነት የሚኖረውን ሽግግር ይሄ ሰላማዊ ማድረግ መፈለግ ያለ ይመስለኛል። ይሄ እንደተጎራበጥሽ መውጣት አለመፈለግ አለ አደለ? ግን ማኩረፋቸው ልክ ነው፣ ቅር መሰኘታቸው ልክ ነው። ግን ሊቨርፑል ከዚህ ተጫዋጅ ዝውውር ምንም ላለመጠቀሙ አርኖልድን መውቀስ ግን ትክክል ነው ብዬ አላምንም እኔ እኔ የሞቅ ሰው የሊቨርፑልን ሃይራርኪ ነው እዛ ላይ ያሉትን ሰዎች የሞቅ ሰው ይሄ ጉዳይ ስራቸው የሆኑ ሰዎች አርኖልድን የሚያህል ትልቅ ተጫዋች በፉልባክ ደረጃ በጣም ትልቅ፣ በትልቁ ልትወስጁ የሚገባን ተጫዋች ውሉ እስኪ ያልቅጥብቀሽ ውሉንም በጊዜ ማራዝ፣ ሁለት ዓመት እያለው አምስት ዓመት ማድረግ ሲገባሽ ሳታደርጊ ቀርተሽ ልጁ አድቫንቴጁን ሊያግ ሊጠቀም ሲንቀሳቀስ ስላየሽው ከሃዲ እንደዚህ እንደዚህ ያለሽ ስም ብትሰጪ ምንም ትርጉም እኮ የለውም። ሁለት ዓመት ሲኖረው ሁለት አማራጭ አለሽ። ወይ ኮንትራቱን ኤክስቴንድ ታረጊያለሽ፣ ከዛ ታረጋጊያለሽ ራስሽን፣ ወይም ደግሞ ነፃ ከመውጣቱ በፊት ሸጠሽ የሆነ ገንዘብ ታገኛለሽ። ሊቨርፑል ራሱን ለመጥቀም እንደሚንቀሳቀሰው አርኖልድ ራሱን ለመጥቀም ቢንቀሳቀስ ምኑ ጋ ነው ነውር የሚሆነው? የሰው ለራሱ ማሰብ ነውር አይደለም፣ በነገራችን ላይ የሰው ለራሱ ማሰብ ነውር ነው እንደ አደለም እኮ ይሄ ልጅ እኮ ሊቨርፑልና ሪያል ማድሪድ ባይገበያዩት እሱ የእሱን መብት ባይገበያዩ ኖሮ የሚያገኘው እኮ ሳይኖን ፊ አለ የሎያሊቲ ፊ ምናምን እኮ ብሎ ሪያል ማድሪድ እኮ በጣም ከፍተኛ ገንዘብ ይሰጠዋል እኮ። ይሄንን የሚያገኘውን ገንዘብ ከግምት ውስጥ ቢያስገባ ቢጓጓ ያስፈልገኛል ብሎ ያንን መንገድ ቢመርጥ ለምረ ለወር የሚሆነው ሊቨርፑል ለራሱ እንደሚያስበው አርኖ ለራሱ ቢያስብ ለምነው የሚገርመው። ለራስ ማሰብ ነውር አይደለ። ለራስሽ ስታስቢ የምትጎጃቸው ሰዎች ካሉ ወይም ሰውን ጎድተሽ ስለመጠቀም ከሆነ የምታስቢ ነው እንጂ ነውር እኔ እንጃ። እኔ አም ሶሪ፣ ግን ለራስ ማሰብ ግን ነውር አይመስለኝ። ለሊቨርፑል ብቻ አርኖልድን ማቆየት የሚችል ከሆነ በጣም ጥሩ ነው የሚሆነው ብዬ ነው ማሰብ ሆነ። አንደኛ ያው አርኖልድ ገና 26 ዓመቱ ነው እና በጣም ጎበዝ ተጫዋች ነው። ለሊቨርፑል የሰጠው አገልግሎት ይታወቃል፣ ምንም ጥርጥር የለውም። ሁለተኛ ደግሞ ይሄ ብራድሊ ነው አሁን አርኖልድ በሌለበት ጊዜ ተክቶ ለመጫወት ጥረት እያደረገ የሚገኘው እና ያው በአርኖልድ ሌቭል ላይ ገና አልደረሰም፣ ግን መጥፎ ተጫዋች አይደለም። ለዛ ነው በአርኖልድ ሌቭል ላይ ገና አልደረሰም ብዬ ገለጽኩት እንጂ መጥፎ ተጫዋች ነው ለማለት አይደለም። ግን እንደ አርኖልድ ለመሆን ግን የተወሰነ ጊዜ ይፈልጋል። ገና ልጅ ነው፣ ልጅ ተጫዋች ነው። ትልቅ ተስፋ እንዳለው በተለያዩ አጋጣሚዎች አይተናል። እንደውም ከዚህ በፊት አንዳንድ ሪፖርቶች ሳይ አርኖልድ ቢሄድም ሊቨርፑልንም ችግር የለውም ከብራድሊ የተሻለውን እና ተመጣጣኝ አገልግሎት ማግኘት ይችላል የሚል አስተያየቶች ይሰጡ ነበር። አሁን ከአገልግሎት አንጻር ከሆነ ይሄ ሀሳብ ልክ ነው ነገር ግን አገልግሎቱ ወይም ደግሞ የፐርፎርመንስ ሌቭሉ ማቹር በሚያደርግበት ሰዓት ላይ ፒክ በሚያደርግበት ሰዓት ላይ አርኖልድን ፎር ፍሪ ማጣት ግን ስፔንፉል የራስሽ የመዝረክረክ ውጤት ነው። በቃ ምን አሁን እኮ አርኖልድ ስለሄደ አርኖልድ አይተካም እኮ አይደለም። በብራድሊ ሊተካ ይችላል፣ በሌሎች አማራጮች እሱን መተካት እኮ ይቻል ይሆናል ነገር ግን እዚህ ደረጃ የደረሰን ተጫዋች ሸጠሽ ገንዘብ የማታገኝ መሆን ግን የሚያነሱትም እኮ ደጋግሞ ሊቨርፑልን የማይጠቅም ሂደትን እንዴት ይከተላል ነው የሚያነሱት። እኮ አሁን እሱን እንዴት እንተካዋለን ሲባል እኔ ብዙ አልሰማው፣ ወይም ጥቂት ሰዎች ያንን ብለውት ሊሆን ይችላል። አብዛኞቹ ግን ሊቨርፑል ከዝውውሩ ተጠቃሚ እንዲሆን እንዴት አያደርግም ብለው ይህንን ኃላፊነት ለአርኖልድ ይሰጣሉ። አይመስለኝም። ቫንዳይክ ቢሄድ ለምሳሌ ሳሙዌር ቢሄድ፣ ሳላ ቢሄድ ሳላ እንደዛ እየለመነ ምናምን አለ። ሳኡዲዎች እኮ ሊወስዱት ፈልገዋል እኮ አሁን ለሊቨርፑል ሲፈርም ከሚከፈለው በላይ በጣም በላይ ከፍሎ ሞ ሳላህን እኮ እንውሰድ ብለዋል። እና መሐመድ ሳላ ሄዶ የሊቨርፑል ባለስልጣን የሚቀመጥበት ቢሮ ላይ ገብቶ ማህተም አውጥቶ የእሱንም የእነሱንም የሚፈርም እንዴ? ወንጀል ነውም አይቻልም ስራው መሰራት ያለበት ልክ ነው። ልክ ነው፣ ግን የአርኖልድን ፍላጎት ደግሞ ቅድም አንተ እንደተናገርከው ቢቆይ ለሊቨርፑል በጣም ትልቅ ጥቅም የሚሰጥ ተጫዋች ቢሆንም የመውጣት የመሄድ ፍላጎት ግን በተደጋጋሚ ጊዜ አሳይቷል። እንደውም በጣም ብዙ ነገሮች ናቸው ሲነሱ የነበረው በሌላ ሊግ፣ በቃ ሌላ አዲስ ቻሌንጅ የሚሉት ነገር አለ። አንድ እንደዛ ነው። ሁለተኛ፣ አዎ ከቤሊንግሃም ጋራ በጣም የተሻለ ግንኙነትና ቅርበት ስላላቸው የቤሊንግሃምም ደግሞ ወደዛ ወደ ሪያል ማድሪድ እንዲሄድ አርኖልድ ትልቁን ድርሻ ተወጥቷል ብለው የሚናገሩም ሰዎች አሉ። ሪያል ማድሪድም ደግሞ በጣም ፈላጊው ነው፣ በተደጋጋሚ ጊዜ ነው ስሙ ሲነሳ የነበረውና ራሱም አርኖልድም ወደ ሪያል ማድሪድ የመሄድ ፍላጎት በተደጋጋሚ ጊዜ ያሳየ ይመስለኛል። አንድ ጥያቄ ልጠይቅሽ። አንቺ አርኖልድ ቦታ ላይ ብትሆኝ ምን ትወስኛል? ሁሉንም ነገር እንደሚያውቅ ወይም እስካሁን የሆነውን ነገር እንደሚያውቅ ሰው ሆነሽ አርኖልድ ነሽ አሉ። ሊቨርፑል ቤት መቆየትን ትመርጫለሽ፣ ወይስ ሪያል ማድሪድ መቀላቀል ይሻለኛል ትያለሽ? ሶስተኛ ምርጫ አለች። እስኪ የቅዳሚውን ኤሌጋንስ ኮንሰርት መግባት ይሻለሽ። እንደ አርኖልድ እኔም ቢገባ እሱም ራሱ እንደሚመርጠው አርኖልድ ራሱ አርኖልድ ራሱ መግባት ነው የሚፈልግ የሚመርጠው ቀዳሚ ኮንሰርት ብዬ ነው ማሰው። ከባድ ነው ማለት፣ ብዙ ሁኔታዎችን ከግምት ውስጥ ማስገባት አለበት። ያንንም ደግሞ ያለማስገባት እኮ ያው፣ እኔ አርኖልድ ብትሆኝ አይደል እንዴ ያልከኝ እኮ። ማስገባት አለበት ካልሽ ለእሱ ነዋ አስተያየት የሰጠችው ስለዚህ፣ እሺ፣ ብዙ ነገሮችን ከግምት ውስጥ ማስገባት አለብኝ እና ለዛ ደግሞ ብዙ ምንድን ነው እየተዝረከረከ ስራ ይሰራሉ ብዬ አላስብም። በጣም ቀድሞ ነገሮችን እንደሚያዩ ነው የማቀው ከዚህም በፊት ሲነገሩ የምንሰማው እና እኔ አርኖልድም ብሆን ህልሙን ቢከተል ነው የሚሻለው። እንደዛ ነው ማድረግ ህልሙን በቃ ይከተል። ለምሳሌ ከሊቨርፑል ጋር በቃ የአንድ ክለብ ተጫዋች ሆኜ ነው መቀጠል የምፈልገው ብሎ ያኛው አቋም ካለው ሊቨርፑል በከፍታም በዝቅታ ውስጥም ቢሆን ያንን አክሰብት አድርጎ አንዳንድ ተጫዋቾች እንዳደረጉት እስከ መጨረሻው ድረስ ከመጀመሪያው ጀምሮ እስከ መጨረሻው ድረስ አብሮ መቆየት ያ ነው ደስታ የሚሰጠኝ፣ ይሄ ነው ፍላጎቴ ብሎ እስካመነ ድረስ በዛ ውስጥ መቆየት ነው። አይ ወደ አዲስ ቻሌንጅ መሄድ እና ሌሎች ጨዋት ከሌሎች ጨዋታዎችን ማድረግ ምናምን የሚል ከሆነ የእሱ ፍላጎቱ ህልሙ፣ አሁን እኮ ይኸውልሽ፣ እነዚህን ፍላጎቶችን እና ጉጉቱን እኮ ተናግረናል ከሆነ ለምን እንላለን ከሆነ እኮ የምንለው ባናቅ ኖሮ ነው። አሁን የእሱ ትልቁ ህልሙ ዋን ማን ዋን ክለብ ማን ምናምን መሆን አይደለም፣ አላለም አሱ አትገምች። ያለው እሱ የባሎንዶር አሸናፊ የሚሆን የመጀመሪያው ፉልባክ መሆን ነው የሚፈልግ። እኔ ልመልስልሽ እሺ። እኔ አርኖልድ መሆን ትችላለህ። እኔ ሪያል ማድሪድ ነው የምገባው። ሁሉን እስካሁን የሆነውን ነገር እንደሚያውቅ ሰው በቃ ከሊቨርፑል ጋር ማሸነፍ የሚገባውን ነገር በሙሉ አሸንፏል። ከሊቨርፑል ጋር ህይወትን አይቶታል፣ በደንብ አድርጎ ከልጅነቱ ጀምሮ እስከ 26 ዓመቱ። በቃ አንድ ለሊቨርፑል የሚቆጭ የሚመስለኝ ነገር የዝውውር ሂደት ኖሮ የዝውውር ሂደቱ ላይ ገንዘብ ተጠቃሚ ቢሆን ምናምን ነው እንጂ የሚሻለው ለአርኖልድ አሁን አፍተር ኦል ዚስ ሰክሰስ የሪያል ማድሪድ ተጫዋች ሆነው ቢሞክረው ብዬ ነው ማምነው። እኔ በሆን ሪያል ማድሪድን ነጩን ማልያ ያለብሳል እሺ ለማንኛውም ትልቁ የመነጋገሪያ ርዕሰ ጉዳይ ነው የነበረው የ አርኖልድ እና የሊቨርፑል እንደዚሁም የሪያል ማድሪድ ጉዳይ ንተና የሊቨርፑል ጉዳይ ደግሞ ለብቻ ይታያል። እሺ ስለዚህ እነዚህን ነጥቦች ስናነሳ ቆይተናል። አድማጮቻችንም በዚህ ላይ አስተያየቶቻቸውን መስጠት ይችላሉ። እየተከታተሉን አብረውን ስለቆዩም በጣም አድርገን ነው የምናመሰግነው። መልካም ጊዜ እንዲሆንላቸውም እንመኛለን። እንበያላችሁበት ጥሩ ጊዜ ይሆንላችሁ።